አርቲስት የሺ ተክለወልድ ይባላል። በ48 ዓመተ ምህረት ነው የተቀጠልኩት። ሁለ ገብ ነው የዛን ጊዜ የምንሰራው። ቲያትር እንሰራለን፣ ውዝዋዜ እንሰራለን፣ ዘፈን እንሰራለን። በዚህም ደግሞ በጠቅላላ በሀገር ውስጥም ሆነ በውጭ ሁሉ የሀገር ባህል ወክለን ሄደን ነበር። ለምሳሌ ቻይና ሄደናል፣ ሱዳን ሄደናል፣ ኬንያ ሄደናል፣ ሞስኮ ሄደናል። ብዙ ሀገሮች ስንቱን ልበረላቸው። እስከ ዛሬ ባገለገልኩበት እድሜ ደስተኛ ሆኜ የሀገሬን የባህል ጨዋታ አስተዋውቄ የባህልን ዘፈን አስተዋውቄ እስካሁን ቆይቻለሁ። አሁን ደግሞ በጥሮታ ላይ ነኝ ያለሁት። ባሳለፍኩት ጊዜ ግን በጣም ሲግ በትልቅ ደስታ ነው ያሳለፍኩት እና እግዚአብሔር ይመስገን፣ እግዚአብሔርን በጣም አመሰግነዋለሁ። አሁንም የእድሜ ባለጸጋ ነኝ። በዚህ በእልልታ ሽልማት ውስጥ እናንተ እኔን አስባችሁ እኔን አስታውሳችሁ አለች ብላችሁ ስለመረጣችሁ እጅግ በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። ይሄ ለማንም ሰው ትልቅ አርአያ የሚሆን ነው። ዛሬ እኔ በመሸል እኔ ሌሎቹንም ያጥፋል ብዬ እመለከታለሁ። ዛሬ ብቻ አይደለም፣ ነገ ደግሞ ሌላው ትውልድ ይህን ሽልማት ሊደርሰው ይችላል። እልል በጣም ማመስገን እፈልጋለሁ። እልልታ እልልታ ደስ ብሎኛል። እንኳን ደስ አለ ኔ ዘመዶች፣ ኔ ወዳጆች የሆናቸው ሁሉ እንኳን ደስ አላቸው።